ቃል ኪዳን እሸቴ ይባላል ነው። የአለፋ ወረዳ ግብርና ጽህፈት ቤት ምክትል ኃላፊ ነኝ። እንግዲህ 2017 አፈጻጸማችን እንደ ግብርና ምን ይመስል ነበር በሚለው ትንሽ ሀሳብ ለመግለጽ እንግዲህ አለፋ ወረዳ ላይ ከ40 49700 ሄክታር በላይ የሚታረስ መሬት ያለው ወረዳ ነው። እንግዲህ ስነ ምህዳሩም እንኳን ስነሳ 55% ቆላማ ነው፣ 45% ወይና ደጋ ነው። እንግዲህ የአለፋ ወረዳ ትርፍ አምራች ወረዳ ነው። ከዚህ ውስጥ እንግዲህ 44500 በላይ የሚደርስ አምራች አርሶ አደር ያለበት ነው። እንደ ወረዳችን በዚህ አመት እንግዲህ 2017 ላይ በዘር የተሸፈኑ ማሰቦች 47300 በላይ ሄክታር ተሸፍኗል። ለዚህም እንግዲህ የሚጠበቅ ምርት ከነጥብ እስከ 1930 ሺ ኩንታል በላይ ካም ነው ከነበረን 8 ፐርሰንት ከፍ አድርገን እየጠበቅንበት ያለ ሁኔታ ነው። እንግዲህ በአካልም በምስልም እንደሚታየው አለፋ ወረዳ ላይ በዚህ አመት የተሸፈኑ ሰብሎች ሁሉችም ቢሆን በጥሩ ሁኔታ ላይ ያለበት ሁኔታ አለ። ያ ማለት እንግዲህ የአፈር ለምነትን ባለሙያው በጥንካሬ እየሰራበት ያለ ወረዳ ነው። ባለሙያው እንግዲህ የአፈር ለምነትን ለማሻሻል በዚህ አመት እስከ 43900 ኮንታል በላይ ኖራ ተሰራጭቷል። የአፈር ለምነትን ለማሻሻል ከዚህ ውስጥ ማለት ነው ሌሎች የኮምፖስት ዝግጅቶች ኮምፖስት በተለያየ ዘዴ ዘመናዊ በሆነ መልኩ ሲመረትበት ቆይቷል። ያንን ማርሷ ደሩ እንግዲህ እንዲጠቀም የባለሙያው ድርሻውን እንግዲህ ከዚህ መሀል ውስጥ 34 ፐርሰንት የሚሆነው የገቢያ ተኮር ሰብሎችን የተሸፈነበትን እንትን አለ። ያ ማለት እንግዲህ አኩሪ አተር፣ ሰሊጥ፣ ኑግ እንደዚህም ለውዝም አለ። ከአመት አመት እያለ እንግዲህ የተሻለ አፈጻጸም አለው። እንግዲህ የገቢያ ተኮር ሰብሎችን አርሶአደሩን ግንዛቤውን እየወሰደ ከነበረው ካም ነው የተሻለ ሁን 34 ፐርሰንት ሊሸፍን ችሏል። ለቀጣይም እንግዲህ አርሶአደሩን ግንዛቤ እየፈጠርን የተሻለ የገቢያ ተኮር ሰብሎች የሚያመርትበትን ዘዴ እየፈጠርን ያለ ነው። ሌላው እንግዲህ ከግብዓት ስነሳ ግብዓት በዚህ አመት ከእቅዳችን 150 ሺህ ነበረ ወደ 105 ሺህ ከፍ ያለበት እንትን ተሰራጨበት ያለ። እንግዲህ ከዚህ ስርጭት ላይ ፍትሃዊ በሆነ መልኩ ተሰራጭቷን። ነገር ግን የነበሩ ችግሮች አርሶ አደሩ በሰዓቱ አለማግኘት ነው፣ ዘሩን ዘሩን ግብዓቱን ተጭኖ መኪናዎች ተጭኖ እንኳን እስከ ወር እስከ ሁለት ሳምንት በላይ የቆዩበት ምክንያት አለ። ያ ምክንያቱ በሰላም እጦት ምክንያት በሰዓቱ ሊቀርብ ስለማይችል በጀባ መልኩ ነው እንዳለፋ ወረዳ ሲሰራጭ ግን የቆየ እና እዚህ አርሶ አደር ላይ ትንሽ ውስንነት ነበር። የግብዓት ውስንነት አለ። አርሶ አደሩን በሰፊ አለፋ ወረዳ ላይ በሰፊ አምራችም ስለሆነ የግብዓትና የዘር ውስንነት ነበረ። እንግዲህ በሰዓቱም ያለ መቅረብ ችግር ነበር። አርሶ የዘራ አካባቢ ዘር እንዲዘራ ያደረገበት ምን ወቅት ነበረ? ዘሩ በሰዓቱ አለመቅረቡና ግብ ተፈጻጸማችን ላይ ከሌላ ወረዳ መቸም የተሻለ ነው የምንወስደው። የቅዳችን 75% ልናሰራጭ እንችላለን። አርሶ አደሩ በፍትሃዊነት መልኩ ተፋሰስን መሰረት አድርገው የተሰሩ የአፈርና ውሃ ጥበቃና እንክብካቤ ስራዎች ላይ እየተሰሩ ያሉ ስራዎችስ ምን ይመስላል ስንል ጠይቀን የሚከተለውን ምላሽ ሰጥተውናል። ተፈጥሮ ሀብት ስነሳ አፈጻጸማችን ምን ይመስል ነበር? እንግዲህ በተሻለ ሁኔታ ወደ አስራ ስምንት ቀበሌዎች ላይ ተፋሰስ ሰላሳ አራት ቀበሌ አለ ከሰባ አምስቱ ተፋሰስ ሀምሳ አራት ተፋሰሶችን ስናከናውን ቆይተናል። ሌሎች ደግሞ በክረምት በጓሻ በበጎ አድራጎት እየተሰሩ ስራዎችም አሉ። በችግኝ ጣቢያ ኩትኳቶን በዛም እየተሰሩ ስራዎች ነበሩ። እዛ ውስጥ ስነሳ ደግሞ አረንጓዴ አሻራ አረንጓዴ አሻራ ላይም የተሻለ እስከ 140 ሄክታር እቅድ ዘምት 140 ሄክታር የተከናወነበት አለ። እንግዲህ የተፈጥሮ ሀብት ላይ የተሻሉ ስራዎችም አሉ። እንግዲህ በሰላም ምክንያት ወደታች ሙሉን 34 ቀበሌ ስነታዊ ዘርባ አይጠናከርም። 18 ቀበሌ ልናጠናከር ችለናል ልንሰራ ችለናል። ከምነው ቀጥለን እንግዲህ ለቀጣይ ም የተሻለ ቀድማ አለን። ሌላው ከመስኖ የበጋ መስኖ ስንዴ ልማት ስነሳ እንግዲህ ከነበረን 659 ሄክታር ወደ 447 ቶችን ልናከናውን እንችላለን። 447 ሄክታር ውስጥ 176 ሄክታር ስንዴ ልማት ነበር። እንግዲህ የበጋ ስንዴ ልማት ይህን ይመስል ነበር። እንግዲህ የነበሩት አጣጣሞችም እንግዲህ አንዳንድ አርሶ አደሮች ተለየ ስንዴላ ለማልማት ወደ ጤፍ የሚቀይሩ አርሶ አደሮች ነበሩ። የገቢያ ትስስርን ምክንያት በማድረግ በዚህ ዓመት ላይ እንግዲህ መስኖ ላይ የተሻለ 300 ሄክታር ስንዴ ያቀደናል። እንደ ጥቅል የመስኖ እቅዳችን 747 እቅድ ነው የተሰጠነን እኛም ያቀድነን ከዛ መሀል ውስጥ እንግዲህ ሙሉውን ስንዴ 300 ሄክታር እንዘራለን ወይም በዘር ይሸፈናል የሚል እቅድ አለን። እንግዲህ ካሁን ያለን ቅድመ ዝግጅት መስኖ ልማት ላይ ባለሙያውን የሆን ወር ታች አወርደን እንግዲህ ከአርሶ አደሩ ጋር ያለውን ግንዛቤ ፈጥሮ ከአሁን ላይ የዘር እና የግብአት እስከ አምስት መቶ ኩንታል ድረስ እንግዲህ ግብአት ይዛናል። ይህኛ ወረዳ ላይ ያለ ያንን እንግዲህ አርሶ አደሩ አሰራጭተን ወደ ስራ የሚገባበት ሁኔታ ነው ያለ። ሌላ እንግዲህ ከኤክስቴንሽን ነው እንግዲህ ኤክስቴንሽን አርሶ አደሩ እንግዲህ ይህን ስራ ሲሰራ፣ እንግዲህ ባለሙያው እየሰራበት ያለ ምክንያት በዋናው በአዲሱ የኤክስቴንሽን አደረጃጀት መሰረት በማድረግ ነው እየተሰራ ያለ እንግዲህ እንደ ወረዳችን 34 ቀበሌ አለ። ከ34ቱ ቀበሌ ውስጥ 115 የቀበሌ ባለሙያ አለን። ከዛ ውስጥ እንግዲህ የቀጠና ተጠሪ አለ። 261 የቀጠና ተጠሪ አለን። 1500 የግብርና የልማት ቡድን አለን። 1566 እንዲሁም የስራ ቡድን 14398 አሉን። ይህን ስራ ሲሰራ እንግዲህ ባለሙያው ወደ ቀበሌ ወርዶ አደራጅቶ የሚሰራበት እንግዲህ አዲሱን የግብርና ኤክስቴንሽን አደረጃጀን ተጠቅሞ ነው እንግዲህ አንድ ለአምስት አንድ ለሰላሳ እያለ እየተሰራበት ያለ ለሁሉም ስራ ለአረምም ሆነ የሌላ ተጋላጭ ስራዎች ላይ እየተሰራበት ያለ ሁኔታ ነው። እንግዲህ ለ2017 አፈጻጸማችን ይመስል ነበር። ለቀጣይ በምን መልኩ እንሰራለን በሚለው አደረጃጀቱን ተጠቅመን ነው እንግዲህ ቅዳችን አቅደን ከግብ ለማድረስ ወይም ውጤታማ ለመሆን እየሰራን ያለ ካምነው ከነበረን ጥንካሬ 2017ን ጥንካሬ ወስደን እንግዲህ ቀጣይ 2018 ላይ በጥሩ ሁኔታ ባለሙያውም አርሶ አደሩ ተጠቃሚ እንዲያደርግ እንግዲህ የተሻለ ግንዛቤ እየፈጠረ እንዲሰራ ነው እንግዲህ ያቀር ነው ወይም ለቀጣይ 2018 ላይ በቃ ግብርናን ተጠቃሚ ለማድረግ አርሶ አደሩን ተጠቃሚ ለማድረግ እየሰራን እንገኛለን። አመሰግናለሁ።